ኛ ፍቅር ክፍል አራት። አቡ ጣሊብ ወጣቱ ያለውን ባለማመን እንዴት ብለው ጠየቁት። የጋብቻ ጥያቄ አቅርባልኝ የሽማግሌ እንድልክ ተስማምቼን የመጣሁት። አቡ ጣሊብ እንዳትሸነገል የከድጃ ንግግር እጅግ ምስጢር ያለው ነው አሉ። መሃላቸው የነበረው አቡ ጣሊብም የወንድሜ ልጅ ሆይ አንተ ከድጃን ማግባት አትችልም፣ አትመጠንህምና የአረቦች መሳቂያ መሳለቂያ አታደርግን አለ። ሌላኛው አጎታቸው አባስም እንደመቆጣት ብሎ ለምንድነው የምትዘላብዱት? ወላሂ መሐመድ በመካ ውስጥ እጅግ በጣም ውብና ጥሩ ስነ ምግባር ያለው በህዝቡ ዘንድ ሙሐመዱል አሚን የሚል ስም የተሰጠው ታማኝ ልጅ ነው። ታዲያ ከድጃ ለርሱ በምኗ ነው የምትከብደው? ንግግርን ማጥላላት ምንም የሚጠቅም ነገር አይደለም። ተነሱ ንሄድ የኸዲጃን ወላጆችን ጠይቅ አሉ። መሃላቸው ጸጥታ ሰፈነ። አክስታቸው ሶፊያ ሁኔታውን ለማረጋገጥ ወደ ኸዲጃ ቤት ሄደች። እንደ ደረሰችም በሩን በዝግታ አንኳኳች። በሩን የከፈተችው ኸዲጃ ነበረች። ከዚያም አርሂቦ ብላ በፈገግታ ወደ ውስጥ እንድትገባ ጋበዘቻት። የሚቀመስ ነገር ለማምጣት መነሳቷን ባወቀች ጊዜ ሳፊያ እንዲህ አለቻት፣ እኔ ምግብ ፈልጌ ያልመጣሁም፣ ወንድም ወቼ እየጠበቁኝ ነው። በእርግጥ አንቺ ጋር የመጣሁት የሰማሁት ጉዳይ እውነት መሆኑን ላጣራ ብቻ ነው አለቻት። ኸድጃም የመጣሽበት ወሬ በእርግጥ እውነት ነው፣ ከፈለጋችሁ በአደባባይ ማውራት ትችላላችሁ። እኔው ነኝ ጥያቄውን ለሙሐመድ ያቀረብኩለት። የፈለገው ቢመጣ ሙሐመድን ከማግባት የሚያግደኝ አንዳች ነገር የለም አለች። ሰፊያም በኸዲጃ ንግግር ተገረመች። ከዚያም ኸዲጃ ሆይ እውነት አለሽ፣ ሙሐመድን የመሰለ ወብ ሰው በመውለድሽ የሚያጋጥምሽ አንዳች ነገር የለም አለቻት። ኸዲጃም በሰፊያ ንግግር ተደስታ ወደ ጓዳ በመግባት ውድ የሆነ ቀሚስ አምጥታ ለብሰቻት ደስታውን መቆጣጠር እስኪያቅታት ድረስ እቅፍ አድርጋም ሳመቻት። ከዚያም በስርዓቷን እንድትናገር ወደ ወንድሞቿ አሸኘቻት። ቤት እንደደረሰች የወንድሞቿና የነቢዩ ሙሐመድ ሰለላሁ አለይሂ ወሰለም ፊት በፈገግታ ተቀበላት። ሁሉም ጥሩ ዜና ይዛ የመጣች መሆኑን ያወቁት በውድ ልብስ አሸብርቃ መመለሷን ሲያዩ ነው። ወንድሟ አቡ ጣሊብም አንቺ እውነተኛ የቱ ልጅ ሆይ ምን ይዘሽልን መጣሽ አሏት ሰፊያ ኸዲጃ እውነቷን ነው በሙሐመድ ፍቅር ወድቃለች። በእርሷ በኩል ያለው ጣጣ አልቋል አሁን የሚቀረው አባትየውን መጠየቅ ብቻ ነው። ከኸዲጃ የምትሻል ሌላ ሴት ለማግኘት ሊከብድ ይችላል አለቻቸው የሙሐመድ አጎቶች ሁሉም ደስ አላቸው አቡ ለሃብ ሲቀር ወዲያው ምርጥና የክብር ልብስ ለብሰው ሙሐመድን ሰለላሁ ዓለይሂ ወሰለም ወሰለምን ከኋላቸው አስከትለው ወደ ኸወይሊድ ቤት አመሩ። እግረ መንገዳቸውን ታላቁ ሶሓባ አቡበክር ሲዲቅ ረዲየላሁ አንሁ ወደ እነርሱ ሲመጣ አገኙት። ከዚያም አቡ ጧሊብ የአቡ ቁፋሃ ልጅ ወደ ትየርክ ነው አሉት። አቡበክርም ረዲየላሁ አንሁ የአብዱል ሙጠሊብ ልጆች ወይ፣ በእርግጥ ወደ እናንተ ለጉዳይ እየመጣሁ ነው። አቡ ጧሊብም ጉዳይህ ምን ነበር? አሉት ማታ ህልም አይቼ ነበር። እናም ፍቺውን ለጠይቃችሁ እየመጣው ነበር። ህልሙ ምን እንደሆነ ጠየቁት። አቡበክርም ከአቡ ጧሊብ ቤት አንዲት ኮከብ ወደ ሰማይ ትሄድና ከሌሎች ኮከቦች ጋር ትደባልቃለች። ከዚያም ተመልሳ ወደ ሁለት ቤቶች ትገባለች። አንደኛው ቤት የኸዲጃ ቤት ነው፣ አንዱ ደግሞ የእርሶ ቤት ነው አላቸው። አቡ ጧሊበም እኛ አሁን ወደ አልካቸው ቤት ለጉዳይ እየሄደን ነው። ለመህጥሮ በስርዓት አለው ኮዌሊድ ፈቃደኛ ከሆነ ለሙሐመድ አሚን ከድጃን ለጋብቻ ልንጠይቅለት ነው። ኮከቡ ሙሐመድ ነው የገባበት ቤት ያው እንዳየኸው የከድጃ ቤት ነው በማለት ህልሙን ፈቱለትና መረቀውት ወደ ኮዌሊድ ቤት አመሩ። ከድጃን ያፈራው ቤተሰብ በማህበረሰቡ ዘንድ ጥንታዊ ከበሬታ የነበረው ለህዝብ ግንኙነት የቅርብ ተጠሪና ነገር ቆራጭ የነበረ ነው። በቆሳይ አማካኝነት በካዕባው አቅራቢያ ዳር አልነድዋ በሚባል ስያሜ በሚታወቀው ታላቅ አዳራሽ ውስጥ የነገዱ ታላላቆችና ነገር አዋቂዎች በህዝባዊ ጉዳዮች ውሳኔ የሚሰጡ ናቸውና ይከበራሉ። የሙሐመድ ሰለላሁ አለይሂ ወሰለም አጎቶች ኮይሊድ ቤት ደረሱ። እንግዶቹ እንደሚመጡ በአገልጋዩ መልእክት ደርሶት የነበረው የኸድጃ አባትም በጥሩና በከፍተኛ ክብር ተቀበላቸው። ኸወይሊድ እንግዶቹ የመጡበትን ምክንያት ባያውቅም ኸድጃን ግን ለጋብቻ ይጠይቃሉ የሚል ግምት በጭራሽ የለውም። እንግዶቹ ለመስተንግዶ ምስጋና አቀረቡ። ከዚያም አቡ ጧሊብ እንዲህ አለ። ምስጋና ላላህ ይሁን። ኸወይሊድ ሆይ እንደምታውቀው እኛ የአጎታሞች ጎሳዎች ነን አንዳችን ለአንዳችን ጋሻና መከታ ሆነን በቋሚነት በመካከላችን ምንም መበዳደል ሳይኖር ተከባብረን በጨዋ ደንብ ኖረናል። እናም ካንተ ጉዳይ አለን። አንተ ደግሞ ጉዳያችንን እንደምትቀበለውና እንደምትፈታው ባለሙሉ ተስፋ ሆነን ነው የመጣነው፣ ሲሉት ኹወይሊድ ጉዳያቸው ምን እንደሆነ ጠየቃቸው። ልጅህን ኸዲጃ ለጋብቻ እንድትሰጠን ነው የመጣነው አሉት። ኹወይሊድም። ለመሆኑ የሚያጫት ሰው ማን ነው? አለ። ታማኙና ጸባይ ሸጋው መልከ መልካሙ መሐመዱል አሚን ነው አሉት። ቁረይሾች በሚጠሩት አጠራር ከወይሊድ የተጠራውን ስም ሲሰማ ፊቱን እንደ ማጨ ፍገግ አደረገና የአብዱል ሙጠሊብ ልጆች ወደ ኋላ ቀራችሁ ልጅ ኸዲጃ እንደምታውቁት የተከበረችና እድለኛ ሴት ናት። ከቁረይሾች ሴቶችም ትበልጣለች። አላህ በሀብት ያበለጸጋት እጅግ የተከበሩና በሀብታቸው አንቱ የሚባሉ ሹማምንቶች ለጋብቻ ጠይቋት ከነርሱ የተብቃቃችና እንቢ ያለች ናት። ታዲያ ድሃና የቲም ለሆነ ሰው እንዴት ፍቃደኛ ትሆናለች? አራት ሆንም አሏቸው። ለሽምግልና የመጡት የሙሐመድ አጎቶች ኸይሊድን በጥሩ አነጋገር ሊያሳምኑት ሞከሩ። እርሱ ግን ጭራሽ እንደማይሆን ነገራቸው። ሙሐመድን ከኸዲጃ ጋር በንጽጽር ያቀረበ እንደማይሆን ገለጸላቸው። አቡ ጧሊብን በብስጭት ሆይ ሊድ ሆይ፣ ሙሐመዱል አሚን ሚስት ፈልጎ ቢጠይቀን ኖሮ ከቁረይሽ ውስጥ ምርጧን እናቀርብለታለን። ሀብት ፈልጎ ቢጠይቀን ደግሞ እኛ ዘመዶቹ እርሱን ባለ ሀብት እናደርጓለን አሉት። ሐምዛም ፀሐይንና ጨረቃን እኩል ማነጻጸርህ ጅልነት ነው በማለት በቁጣ ተናግረውና ወንድሞቹን አስከትሎ ከቤት ወጡ። ከድጃ የሽማግሌዎቹን መምጣት ቀድማ ታውቅ ስለነበር፣ አገልጋይዋን ሁኔታውን እንድታጣራላት ልካት ነበር። አገልጋዩዋም የአባቷንም እምቢ ማለት ነገረቻት። ወዲያውኑ ከድጃ አጎቷን ወረቃ በአስቸኳይ ተጠርቶ እንዲመጣ ላከችበት አጎቷን፣ መጣ ከድጃ ቤት ሲደርስ ከድጃ አንድ ስፍራ ትክዝ ብላ ቁጭ ብላ እንዳለች ተመለከታት። አጠገቧ ቁጭ አለና ይቃል ቃል አለ።